እንደመሆኑ መጠን አንደኛ ተቋሙን ማስተዋወቅና ከተቋማት ጋር መግባባት መቻል። በትክክል ተቋም በሚቋቋምበት ጊዜ እንግዲህ ራይና ተልዕኮን ስናዘጋጅ ስትራቴጂክ ፕላን የአስር አመት ስናዘጋጅ መነሻዎች አልነበሩም፣ እንደ አዲስ ተቋም ወይም ደግሞ ከሌላ ተቋም የምንማረው ነገር የለም። ምክንያቱም የተለየ ባህሪ ያለው ስለሆነ ይሄ አንዱ ቻሌንጅ ነው የነበረው። እሱን ከሌላ ሀገር በመማር በተለይ ዩናይትድ አረብ ኤምሬት በጣም በርካታ ነገሮችን አግዞናል። በተለይ ስትራቴጂ በምንቀርጽበት ጊዜ፣ ፖሊሲ በምንቀርጽበት ጊዜ እነዚህ ፖሊሲዎችን ወይም ስትራቴጂዎችን ስንቀርጽ ምንድን ነው ሬፈረንሳቸው ሌላ ሀገር ኤክስፔሪንስ የሚለው ነገር ቻሌንጅ ነው የነበረው። ሌላው እንግዲህ ዳታ ነው። ዳታ በጣም በርካታ ተቋማት የእኛ ሀገር ተቋማት ዳታ ለችግር ፈች እያዋሉ አደለም። ዳታም በትክክልም የተቀመጠ ዳታ የለም ይህንን ያለውንም ዳታ ደግሞ ተግባብቶ ዳታን ወስዶ ለንን ለሞዴል ለመጠቀም አንዱና ትልቁ ቻሌንጅ ነው የነበረው። በመጨረሻ ግን ከተቋማት ጋር እነዚህን ፕሮጀክቶች በነጻ በመስራት ኤአይ ሶሉሽን እንዳለው በማስረዳት ከረጅም ጉዞ በኋላ አሁን አብዛኛው እየተረዱ ይህን ዳታ ለችግር ፈቺ እንዲውል ዳታ አሁን ሰላሳ ተቋማት ሙሉ በሙሉ ዳታ በነጻ ነው ዳታ ሴንተሩን አገልግሎት እየሰጠ ምክንያቱም ይሄ ሴክተር አዲስ ነው። ከዚህ ሴክተር መጠቀምና አውቆ በተለይ ደግሞ ለሴክተሮቻቸው ሶሉሽን ማምጣት ነው። ዳታ በጣም ሀብት ነው። በተለይ እንግዲህ ለአንድ ሀገር ሀብት የሚባለው እንደ ነዳጅ የሚቆጠረው ዳታ ነው ተብሎ እየተሰራበት ነው። ይህንን በትክክል ተቋማት ላይ አዌርነሱን እየፈጠርን ነው ያለ ነው ዳታቸውን በትክክል እንደ አንዱ ሀብት ቆጥሮ ዳታቸውን በትክክል እንዲያስቀምጡ ከማስቀመጥም በላይ ደግሞ ዳታቸውን ለኤአይ ሶሉሽን እንዲጠቀሙበትና እና ሴክተራቸውን ትራንስፎርም የሚያደርጉበት ነው የሰራ ነው። አንዱ ዳታ ለመስጠትና የዳታ ኳሊቲ ችግር፣ ሌላው እንግዲህ የሰው ኃይል ነው። የሰው ኃይል በአርቲፊሻል ኢንተለጀንስ ቅድም እንዳልከው ዩኒቨርሲቲ ውስጥም የለም፣ ኤሌመንተሪ ውስጥ ትምህርት ካሪኩለም እየተሰጠ የለም። የሰው ኃይልን ከሀገር ውስጥ ማግኘት አንዱ ቻሌንጅ ነው የነበረው ከውጭ ማምጣት ደግሞ ትልቅ ክፍያ ነው የነበረውና ይህም አንዱ ትልቁ ቻሌንጅ ነው። የሰው ሀይልን በማግኘት በመምረጥ ኤአይ ፎር ኦል ነው ሁሉን ዲሲፕሊን ነው የሚወስደው ኤአይ። የዚህ ዲሲፕሊን አይመለከተውም የምትለው አይደለም። ሁሉም ትምህርት ዘርፍ ይመለከተዋል፣ ሁሉም የስራ ዘርፍ ይመለከተዋል። አርቲፊሻል ኢንተለጀንስ ያለን ሁሉንም ባህሪ ያውቀው እንደ ባህሪው እንደ ሴክተሩ ደግሞ አኩበዴት ማድረግና ለምሳሌ ከግብርና ጋር መግባባት የግብርና ቋንቋዎች ያስፈልገዋል ከጤና ዘርፉ ጋር ለመግባባት የጤና ባለሙያ ያስፈልጋል። የኤአይ ባለሙያ ያስፈልጋል። ዳታ ሴንተር ያስፈልጋል። ዳታ ያስፈልጋልና እነዚህን አንድ ላይ አድርጎ ተጠቅሞ ውጤት ማምጣት ደግሞ ሌላው ቻሌንጅ ነው የነበረው። እንግዲህ እነዚህን ቻሌንጆች ቀስ በቀስ ከትምህርት ተቋማት ግን በመስራት የውጭ ሀገራትን እርዳታ እገዛ በማፈላለግ ብዙ አገራት በጣም አግዞናል። በተለይ አጫጭር ኮርሶችን በመስጠት አግሬሲቪሊ ነው እሱን ይህንበት። አሜሪካም የተወሰኑ ካምፓኒዎች አግዞናል። ቻይና ቻይና ኤምባሲ አግዞናል። ዩኤ በተመሳሳይ አጫጭር ስልጠናዎችን በመስጠት አግዞናል። እስራኤል አግዞናል። ስለዚህ አገራት ጋር በቀረብነው አጫጭር ኮርሶች እነዚህን ችግሮች የሰው ኃይል አቅም ግንባታ ላይ እንግዲህ ኮንቲኒስ ነው ቀጣይ ነው። ሰው ኃይል ዛሬ ሰልጥኖ ነገ የሚተወ አይደለም። ቴክኖሎጂ ዛሬ የተማርነው ነው፣ ነገ ደግሞ አዲስ ነው የሚሆነው ና ተለዋዋጭነቱ እንደምታውቀው ነው። ቻት ጂፒቲ ብለን በጣም ፕሮሞት ስናደርግ ነበር፣ አሁን ዲፕሴክ መጣ ና ሙሉ በሙሉ የቀየረበት ና እነዚህም እንግዲህ ኢትዮጵያ የራሷን ደግሞ ቴክኖሎጂዎች እንዲኖራት ለማድረግ ና እነዚህ ላይ ለመስራት እንግዲህ በጣም ቻሌንጆቹን አልፈን እየሰራን ነው። ቻሌንጆቹ ስቲል የሰው ኃይል አቅም ግንባታ ላይ በጣም እጥረት አለን። እዚህ ላይ በጣም መስራት ያስፈልጋል።